ምንም ለትምህርት ነው ያጠጣት። ከጥላ ስገባ እንኳን ስገባ እንኳን በቅድስት ኪሮስ እንደ ድምጽ እንዳትዋጣ ብላኝ ነበር። በስቅጥቅጥ አድርገነ ሆነ ያስከፈለ። ወይ አንተ ባክ ረዲ፣ ምን እንደው ምን እንደው ለትምህርት ነው ወይ ያረክላት? አው ለትምህርት ነው። ምንድን ነው እንደ አብሾ አድርገን ያጠጣሀት? ሰባት ቀን ነው፣ ሰባት ቀን ቆሎ እየቆረጠው አንጀቷ ግት ድረቅ ብሎ፣ ሰባት ቀን በቆሎ በሎ በምን አምናስ። ያደረገባት እሱ ወንድሟ ያደረገባት። ወንድሟ ስንት አመቷ ነው ያለች ሲደረግ? እራሷ ታውቃለች ታውቃለች። አስራ ሰባት አመቷ ናት። እና ታዲያ ለትምህርት ለእውቀት የተባለው ሰራ ምን ነው

በቅዱስ ራኤል ስም በቅዱስ ራኤል ስም ሁላችንም ረ ሁላችንም ወዴት እንድላችሁ ወዴት ወዴት ወዴት ወሁላችንም ሁላችንም አንድም ሳንቀር አንድም ሳንቀር ደክሞን አለ። ተጠራርገን እንሄዳለን፣ ተጠራርገን እንሄዳለን። በስላሴ ስም በስላሴ ስም በሲኦል ታስረናል በሲኦል ታፈናል። ይዘጋ ነው ልትሏል የዘጋ በድንግል ማርያም ስም በድንግል ማርያም ስም በድንግል ማርያም ስም ከፍተን እንሄዳለን ከፍተን እንሄዳለን ለቀን እንሄዳለን አንድ ሁለት

እግዚአብሔር ይመስገን። ከይቅርታ ጋር እንደው በአስራ ሰባት አመትሽ መርጌታ ወንድምሽ ምን ያጠጣሽ ነገር ነበር? የሆነ የሚቀጠቅጥ ቅጦ በሎሚ ነገር አጠጥቶኛል ለትምህርት ነው ብሎ? ያጠጣሽ ለሰባት ቀን ሰባት ቀን ቆሎ ብቻ እየበላሁ ለብቻሽ አንድ ቤት ውስጥ ቁጭ ብለሽ ከቤተሰብ ጋር ነው ግን ያኔ እንተነሱ ምግብ አልበላም ቆሎ ብቻ ነው የምበላው ለአሁን ተለክታ ቢሆን በጥሬ ነገር ተለክታ እንደሱ በይ እግዚአብሔር ይገስ ከዛ በምንድን እንደጠጣሽ ነው በሎሚ ነው በሎሚ የተደረገ ሰባት ቀን ጠጣሽ አዎ ጠዋት ጠጣና ትምህርት ቤት እሄዳለሁ ለትምህርቱ ተብሎ ነው ግን ትምህርቱ ገባሽ አረ ወደዛ ድንቁርና ያደረገኝልም ከስራ አቋርጬ ነው ወደዚህ የመጣሁት። የሚገርም እኮ ነው። አሁን እንዲህ እያሉ ለትምህርት ያጠጣሉ፣ ይግታሉ። እንኳን ጎበዝ ሊሆኑ ያው የመጨረሻ ሰው ሆኖ እስከ መቀወስ ይደርሳሉና፣ አይዞሽ አንቺ ጎበዝ ስለሆንሽ ነው እንጂ ሌላ ሰው ቢሆን ቀውሶ፣ ጨርቁንጥኖ አብዶ ነው መንገድ ላይ የሚወጣው እና። መስገድሽ መጸለይሽ ነው የጠቀመሽ። አይዞሽ መብራን ከአንቺ ጋር ጦን። እሺ አሜን አባቴ። እግዚአብሔር ይስጥልኝ። እግዚአብሔር ይመስገን። ይላ ለደረገ በጣም ነው የማመሰግነው። በእሷ ብርካት ነው እዚህ የደረስኩት። እግዚአብሔር ይመስገን። አሜን። አይዞሽ አይዞሽ። እሺ